አንድ የመንግስት ሰራተኛ ከአንድ በላይ በሆኑ የመንግስት መስሪያ ቤቶች ተቀጥሮ መስራት ይችላል እንዴ? በዚህ ዓመት ከተሻሻለው የፌዴራል የመንግስት ሰራተኞች አዋጅ ስለ ሰራተኛ መብቶች የተደነገጉት ላይ አተኩረን ጥቂት እንላለን። ነጻነቱን ጠብቆ ለህግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦ የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ እንድታደምጡ በአክብሮት ጋብዘዋችኋል። አልሰማንም እንዳትሉም በመንግስት ሠራተኛነት በቋሚነት ለመቀጠር የሚያስችሉ ሁኔታዎች ምን ምን ናቸው? የተሻሻለው አዋጅ በአንቀጽ 24 ሁኔታዎቹን ይደነግጋል። ሀ ዕድሜ 18 ዓመትና በላይ 60 ዓመት በታች የሆነ ሰው። ለ የሙስና፣ የእምነት ማጉደል፣ የስርቆት፣ የማጭበርበር ወይም አስገድዶ መድፈር ወንጀል ፈጽሞ ሥልጣን ባለው ፍርድ ቤት የተፈረደበትን ቅጣት ካጠናቀቀ በኋላ አምስት ዓመት ያለፈው እና በፍርድ ቤት የተሰየመ ማንኛውም ሰው አምርሃ በዚህ አንቀጽ ኑሳ አንቀጽ አንድ ለህ በተደነገገው መሰረት የተመለከተውን የፍርድ ቅጣት በእርጋ ከታገደ ወይም በይቅርታ ከተሰረዘ በኋላ አምስት ዓመት ያለፈው ማንኛውም ሰው። መ የብቃት ማረጋገጫ ማስረጃ ያለው ወይም በሚኒስትሮች ምክር ቤት ደንብ በሚወሰነው ጊዜ ገደብ ማስረጃው የታደሰ ሰው። ሰ በዚህ አዋጅ መሰረት ቃለ መህላ ለመፈጸም ፈቃደኛ የሆነ ሰው። ሁለት የዚህ አንቀጽ ንዑስ አንቀጽ አንድ ለህ እንደተጠበቀ ሆኖ ከማንኛውም የመንግስት መስሪያ ቤት በዚህ አዋጅ አንቀጽ 140 መሰረት በዲሲፕሊን ጉድለት ምክንያት ከስራ የተሰናበት ሰው የባህሪው መሻሻል ተረጋግጦ ከስራ ከተሰናበተበት ጊዜ ጀምሮ አምስት አመት ከሞላበት ቀን ጀምሮ በመንግስት ሰራተኛነት መቅጠር ይቻላል። ሶስት ማንኛውም አመልካች በመንግስት ስራ ተቀጥሮ ለማገልገል ብቁ መሆኑን ለማረጋገጥ ከኤች አይቪ ኤድስ ምርመራ በስተቀር የጤንነት ማረጋገጫ የህክምና ምርመራ ከጤና ተቋምና በዚህ አንቀጽ ንዑስ አንቀጽ አንድ ለህ ከተጠቀሱት ወንጀሎች ነፃ መሆኑን የሚያረጋግጥ ከፖሊስ የተሰጠ ማስረጃ የማቅረብ ግዴታ አለበት። አንድ የመንግሥት ሠራተኛ ለሙከራ ጊዜ ሊቀጠር የሚችል ሲሆን የሙከራው ጊዜም ስድስት ወራት ነው። የሥራ አፈጻጸም ምዘና ውጤቱ ከመካከለኛው በታች ሆኖ ከተገኘ የሙከራ ጊዜው ለተጨማሪ ሦስት ወራት ሊራዘምለት እንደሚችል፣ በተራዘመለት የሙከራ ጊዜ የሥራ አፈጻጸም የምዘና ውጤቱ አሁንም ካልተሻሻለ ግን ከሥራ እንደሚሰናበት ይደነግጋል። አንድ የመንግሥት ሠራተኛ ከአንድ በላይ በሆኑ የመንግሥት መሥሪያ ቤቶች ተቀጥሮ መሥራት ይችል ይሆን? ለዚህ ጥያቄ የአዋጁ አንቀጽ 36 ድንጋጌ መልስ ይሰጣል። እንዲህም ይላል፤ የመንግሥት መሥሪያ ቤቶች የአንድ የመንግሥት ሠራተኛ ልዩ ዕውቀትና ሙያዊ አቅም ለሥራቸው እጅግ አስፈላጊ ሆነው ሲያገኙት በጋራ ሊቀጥሩት ይችላሉ። አሁን የሚያደምጡ እርሶ ሴት የመንግሥት ሠራተኛ ከሆኑ እነዚህ ድንጋጌዎች ለርሶ ተብለው በተሻሻለው አዋጅ የተደነገጉ ናቸውና ከቀልቦ ያድምጡኝ። አንድ ማንኛውም የመንግሥት መሥሪያ ቤት ሴት የመንግሥት ሠራተኞችን ለማብቃትና በውሳኔ ሰጪ የሥራ ቦታዎች ላይ እንዲመደቡ ለማድረግ የሚያስችሉ የተጨማሪ ድጋፍ እርምጃዎችን መውሰድ አለበት። ሁለት ሴቶች በቅጥር በደረጃ እድገት፣ በዝውውር በድልድል በሙያ መሰላል እድገት፣ በትምህርትና ሥልጠና አፈጻጸም የተጨማሪ ድጋፍ እርምጃ ተጠቃሚ መሆን አለባቸው። ሶስት ነፍሰ ጡር የሆነችን የመንግሥት ሠራተኛ በቅጥር ወይም በደረጃ እድገት ከተመደበችበት የሥራ መደብ ወደ ሌላ የሥራ መደብ መድቦ ማሰራት የተከለከለ ነው። ሆኖም ለራሷ ጤንነት ወይም ለጽንሱ አደገኛ መሆኑ በሕክምና ማስረጃ ሲረጋገጥ ተስማሚ ወደሆነ የሥራ መደብ ወይም የሥራ ቦታ በጊዜያዊነት ተመድባ እንድትሰራ መደረግ አለበት። አራት ማንኛውም የመንግሥት መሥሪያ ቤት ሴት የመንግሥት ሠራተኛ ነፍሰ ጡር በሆነችበት ጊዜና ከወለደችበት ቀን ጀምሮ በአራት ወር ጊዜ ውስጥ በዚህ አዋጅ አንቀጽ 139 መሠረት በሚያደርገው የሠራተኛ ቅነሳ ከስራ ሊያሰናበታት አይችልም። አምስት ማንኛውም ሴት የመንግሥት ሠራተኛ አንድ ዓመት ያልሞላውን ሕፃን ልጇን ለማሳከም በሕክምና ማስረጃ ለተረጋገጠ ጊዜ ደመወዝ የሚከፈልበት ፍቃድ ይሰጣታል። ስድስት ማንኛውም የመንግሥት መሥሪያ ቤት ሴት የመንግሥት ሠራተኞች ሕፃናት ልጆቻቸውን የሚያጠቡበትና ሕፃናቱን የሚንከባከቡበት የሕፃናት ማቆያ ማቋቋም አለበት። ዝርዝር አፈጻጽሙ ኮሚሽኑ በሚያወጣው መመሪያ ይወሰናል። የዛሬውን አበቃን። እንድታደምጡ የጋብዟችሁ፣ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና፣ አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦ የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ። አመስግነናል። ከሁሉም ከሁሉም የሚበልጠው የአእምሮ ሰላም ከእኔም ከእናንተም ጋር ይሁን።